በመንፈስ ቅዱስ ስም ሚያዝያ 13 በዚች ቀን ሁለት የከበሩ መነኮሳት የአባ ሜሊዮስ አርድእት አባ ኢያሱና አባ ዮሴፍ በሰማዕትነት አረፉ። እርሱም አባ ሜሊዮስ በኮራሳን ተራራ በሰማዕትነት ያረፈ ነው። እነሆ መላው ምስክርነታቸውን ከመንፈሳዊ አባታቸው አባ ሜሊዮስ ጋር በዚሁ ወር 28 ቀን ተጽፎ አለ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚች ዕለት አራት ሾሟት ዲያቆናዊት ሰማዕት የሆነች የዲዮኒስ መታሰቢያዋ ነው። በረክቷ ከኛ ጋር ለዛለሙ ይኖር አሜን። በዚህ ቀን ሰማቱ የሰማቱ የቅዱስ መናድሌዎስ እና የአባቱ አኮላቲሞስ የአራት መነኮሳት መታሰቢያቸው ነው። በረከታቸው ከኛ ጋር ለዛለሙ ትኖር አሜን። ዛግረብ ኩማይ ተዘክሪ ማላፍ ተጻውሉ ዘልፈለላ በብቶ ከዘኒቲ ጻፈ እንተረሰ ከግዚኦ